የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ የሀገሪቱ የሕክምና ባለሙያዎች ለመከላከያ ሰራዊቱና ሌሎች የጸጥታ አካላት ጥሪ አቅርበዋል። የብልጽግናው መንግስት ዛሬ በአዲስ አበባ ጭምር ዶክተሮችን ፍርድ ቤት አቅርቦ ሽብር በመፍጠር ወዘተ የሚል ክስ ሲያሰማም ውሏል። በሀገሪቱ የተለያዩ አካባቢዎች አድማ ወደ ሙሉ ስራ ማቆም አድማ እየተቀየረም ነው። ዝርዝሩ ተዘጋጅቷል። በሁለቱ ባለስልጣናት ጸብ ምክንያት ሰዎች ተገደሉ ታሰሩም። ከብልጽግናው ሚኒስቴር ጋር ፎቶ ተነስተው በማህበራዊ ሚዲያ እንዲሰራጭ አድርጓል የተባሉት ባለሀብትም ንብረታቸውን ህዝብ እንዳይገለገልበት ተከልክለዋል። ተጨማሪ ያለን በትግራይ ክልል የግድያ ወንጀልን ብይን ለመስጠት የተጠራው ችሎት በብጥብጥ ተበተነም። ችሎቱ የተቀጠረው በአሳለፍነው ዓመት የተገደለችውን ዘውዱ ሀብቱን ክስ ለመዳኘት ነበር። ሰሙታላችሁ። ይህ በእንዲህ እንዳለ ብልጽግና ፌስቡክ መጠቀም ተከልክሏል በሚል ለሰራተኞች ያወጣው ደንብ እያነጋገረ ነው። ይህ ጉዳይ የተከሰተው ደግሞ በአማራ ክልል በዳኞች ላይ ነው። ሌላኛው መረጃችን ነው፣ ሻዕቢያ ኢትዮጵያን እየተነኮስኩ አይደለም አለም። ወደብ በኃይል ጭምር የመያዝ ፍላጎት በኢትዮጵያ በኩል እንዳለ እየታወቀም አካፋን አካፋ ማለት አልቻላችሁም ሲልም አሜሪካን ወቅሷል። እንመለከተዋለን። ኬንያ ከኢትዮጵያ የተነሱ ታጣቂዎች በቱርካና ግዛት ሰዎችን ገደሉ ስትል ገለጸች። የሀገሪቱ የመገናኛ ብዙኃን ከደቡብ ኢትዮጵያ የተነሱ ናቸው ተብሎ የተገመቱ ታጣቂዎች አሳጥማጆችን ገድለዋል ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የሀገሪቱ የህክምና ባለሙያዎች ለመከላከያ ሰራዊቱና ሌሎችም የጸጥታ አካላት ጥሪ አቅርበዋል። የብልጽግናው መንግስት ዛሬ በአዲስ አበባ ጭምር ዶክተሮችን ፍርድ ቤት አቅርበው ሽብር በመፍጠር ወዘተ የሚል ክስ ሲያሰማ ሙሏል። በአንዳንድ አካባቢዎች ደግሞ አድማው ወደ ሙሉ ስራ ማቆም እየተቀየረ ይገኛል። ዶክተር ፍሳሐ ሽብር ያን ሁሉ አመት ተምረው 31 ዓመታትን አገልግለው 14,000 ደሞዝ እንደሚከፈላቸው ተናግረው፣ ልጄ በቅርቡ ሌላ ዘርፍ ላይ ተቀጥራ በብዙ ትበልጠኛለች ሲሉ የሀገሪቱን ሐኪሞች ሁኔታ ያስረዳሉ። በስራቸው አጋጣሚ አንድ ወቅት ያጋጠማቸውን ሲያስረዱም ነዋሪነቷ አዲግራት የሆነች አንዲት ነርስ ነበረች። ተቆራርጦ አምስት ሺህ ብር ደሞዝ ይደርሳታል። በጠዋት ስራ ልትገባ ስትዘጋጅ ልጆቿ እናቴ ዳቦ ይሏታል። የላትም እና አይናቸውን አላይም ብላ ህክምና መጣች፣ ግን ተረበሸች፣ መስራትም አቅቷት ዋለም። ይህ በሁሉም የሀገሪቱ አካባቢዎች ያሉ ሐኪሞች ህይወት ነው በማለት ይገልጹታል። ነርስ ናት። ልጆቿን ማማ ማማ ቁርስ ይላታል። እሷ ደግሞ ቤት ላይ ቁርስ ስለሌላት እንባዋ እያነባች ለልጆቹ ሳታይ ቀጥ ብላን ይወጣቸው ህክምና ላይ ስትደርስ፣ እራሷ ስትናገር፣ ህክምና ላይ ስትደርስ በሽተኞች አሉ፣ የእሷ ተገልጋዮች አሉ፣ ቆጥሮ ያላቸው ድንገተኛም የተለያዩ እና በጣም ስለተረበሸች ትራግታ ለዛ ተገልጋዮችን ለማገልገል አልቻለችም። እየተኛዋት ያሉ ልጆቿ ናቸው፣ ምን እየሆኑ ናቸው? እያለቀሱ ናቸው? ምን ያለች። ይህ ታሪክ በሞላው ኢትዮጵያ ከሰሜን ጀምሮ እስከ ሞያሌ ከምዕራብ ጎንደር ጀምሮ እስከ ጅጅጋ ከአፋር ጀምሮ እስከ ደቡብ ጠቅላላ የኢትዮጵያ ነርሶች፣ ሐኪሞች ጥላላ ነርስ ሲል እንዲህ ባለው ሁኔታ የሰው ሕይወት ለማዳን የሚሰሩ የሀገሪቱ ሐኪሞችን ነው። እንግዲህም ብልጽግና ላለፉት ስድስት ዓመታት ጥያቄዎቻቸውን ከመግፋት አልፉም አሁን ወደ ማሰርና ማሳደድ የተሸጋገረው በተለያዩ ሀገሪቱ አካባቢዎች ያሰራቸው ሐኪሞች ሀዝም ከሰማኒያ በላይ ደርሷል። ማሰር ብቻ ሳይሆን ኢንተርን ሐኪሞችና ሬዚደንቶችን እያባረረና እያሳደደም ነው። በሐዋሳ ዩኒቨርሲቲ የህክምና ጤና ሳይንስ ኮሌጅ የሆነው ደግሞ ለዚህ አንድ አብነት ነው። እስከ ነገ ስምንት ሰዓት ድረስ የማይገባ ሬዚደንት ካለ ቤት ያላችሁ ቤታችሁን ለቃችሁ ውጡ ተባለ። አንድ ሁለተኛ ደግሞ ኢንተርን ተማሪዎች ስምንት ሰዓት ላይ በየስራችሁ ያልተገኛችሁ ውጡ ተባለ። እሱም በማስመልከት ኦልሞስት ሙሉ በሙሉ በሚባል ደረጃ ኢንተርንም ሬዚደንትም ወጥቷል። በአሁኑ ሰዓት ምንም ማንም ሰው የለም ማለት ነው። በኤመርጀንሲ በክሪቲካል ኬርም የጨቅላ ህጻናት በሚባለው አካባቢ ላይ ያለ ሀኪም የለም። አሁን በኤመርጀንሲ ላይም በጣም ጥቂት ነርሶች ካልሆኑ በስተቀር የሉም፣ ወጥተዋል። ኦልሞስት ለአማታ ሁለት ሰው ብቻ ነው ያደረው ካለኝ ኢትዮጵያ የጤና ባለሙያዎች አሁን ወይም መቼም በሚል አድማቸውን አጠናክሯል። የጸጥታ ኃይሎች የህክምና ማዕከላትን ወረዋል። ከፊል የነበሩ አድማዎችም ባለሙያዎች በስጋት ጭምር ከተቋማቱ መቅረታቸውን ተከትሎ ወደ ሙሉ አድማነት እየተቀየሩ ናቸው። የሀገሪቱ የህክምና ባለሙያዎች ለኢትዮጵያ መከላከያ ሰራዊት አባላት፣ ለክልልና ፌዴራል ፖሊስ አባላት፣ ለክልል ሚሊሻዎችም ጥሪ ያቀርበዋል። የመንግስት ሹሞች እራበን ባል ስማችንን በማጥፋትና ፖለቲካዊ ስም በመስጠት እናንተን እየላኩ ናቸውም እና እናንተ የጸጥታ አካላት ይህንን በጤናው ባለሙያ ላይ እየደረሰ ያለውን በደል እንድታቁሙና ከለላም እንድትሆናቸው ስንል ጥሪ እናቀርባለን። የጤና ባለሙያ ለህብረተሰቡም ሆነ ለእናንተም በታመማችሁ ጊዜ፣ አከማችሁ ጉዳት ባጋጠማችሁ ጊዜ ተሯሩጦ ፈውስ የሚሆናችሁ ነውና ለጸጥታ ማስከበር ስራ ወደ ሆስፒታሎችና ጤና ጣቢያዎች ስትላኩ ምንም አይነት እንግልት፣ አካላዊ እርምጃና እስር እንዳይደርስባቸው ለባለሙያዎቹ መከታ በመሆን እንድትቆሙ በትህትና ጥሪ እናቀርባለን ይላል መግለጫው። ብልጽግናው መንግስት ሰሞኑን ካሰራቸው ሐኪሞች ውስጥም አንዳንዶቹን ወደ ፍርድ ቤት አቅርበ ነበር። ከአመፀኛና ስርዓቱን ከማይደግፉ ኃይሎች ጋር ግንኙነት በማድረግ ሽብር ለመፍጠር ሞክሯል የሚሉ በሬ ወለደ ክሶችና በስራ ቦታቸው ላይ ባለመገኘታቸው ምክንያት ታካሚ ህይወቱ አልፏል የሚሉ ክሶችም ተሰምቷል። እንዲህ ያለ ክስ ያቀረበባቸው ሰዎች ደግሞ ከሆስፒታል ያሰራቸው ሰዎች ጭምር ናቸው። የህክምና ባለሙያዎች ገና አሁን ወይንም መቸም በሚለው ተቋሟቸው ቀጥሏል። ጥያቄዎቻቸው ምላሽ ካላ ባላገኙም ከሚቀጥሉ ሰኞ በኋላ ሙሉ አድማ ይሆናል በሚል አስጠንቅቋል በዚህም ሳቢያ ለሚደርስ ጉዳት ተጠያቂው መንግስት እንደሚሆን በማመልከት ለዚህ የሐኪሞች ጥያቄ በርካቶች አጋርነታቸውን እያሳዩም ነው። ስብስብ ለሰብአዊ መብቶች ኢትዮጵያ የጤና ባለሙያዎች ጥያቄዎች አፋጣኝ ትኩረት ሊሰጣቸው ይገባል ሲል አሳስቧል። የጤና ባለሙያዎቹ ያነሷቸው ጥያቄዎች ህግን መሰረት ያደረጉና አግባብነት ያላቸው ናቸው ብሎ እንደሚያመን የጠቀሰው ተቋሙም መንግስት ለጥያቄዎቹ ቀና ምላሽ እንዲሰጥም ጥሪ አቅርቧል። የኦሮሞ ፌዴራልስ ኮንግረስ እና የነጻነትና እኩልነት ፓርቲ መንግስት የህክምና ባለሙያዎችን ጥያቄ ፖለቲካዊ ለማስመሰል ጥረት አድርጓል በማለት ወቅሷል። ፓርቲዎቹ የብልጽግናው መንግስት ችግሩ ለመፍታት ከኃይል አማራጭ ይልቅ ከጤና ባለሙያዎች ተወካዮች ጋር ግልጽ ውይይትን እንዲያደርግ ነው የጠየቁት። በትግራይ ክልል የግድያ ወንጀል ብይን ለመስጠት የተጠራው ችሎት በብጥብጥ ተበተንም። ችሎቱ የተቀጠረው በአሳለፍነው ዓመት የተገደለችውን ዘውዱ ሀብቱን ክስ ለመዳኘት ነበር። ዘውዱ ሀብቱ የተባለችው ወጣት ከሁለት ዓመት በፊት በአሰቃቂ ሁኔታ መገደሏን ተከትሎም የአንድ የክልሉ ባለስልጣን ቤተሰብ የሆኑ ሰዎች ተጠርጥረው መታሰራቸው ይታወሳል። በግድያ ወቅት የክልሉ ፖሊስ ምክትል ኮሚሽነር የነበሩት ገብረስላሴ በላይ ልጅ አቶ ያሬድ ገብረስላሴና የባለቤታቸው ወንድም የሆነው ሹፌራቸው አንገሶም ለማርያም ዘውዱ ሀብቱን በመግደል ተጠርጥሮ መያዛቸው መዘገቡ፣ አይዘነጋም ሁለት ዓመት ለሚጠጋ ጊዜ በአቃቢ ከሳሽነት የፍርድ ሂደቱ ሲካሄድ የቆየ ሲሆን የጥፋተኝነት ብይን ለመስጠት ቀጠሮ ተሰጥቶም ነበር። በችሎት ውስጥም የተከሳሽ ቤተሰቦች፣ የሚዲያ አባላትና ታዛቢዎች የተገኙ ቢሆንም የተከሳሽ ጠበቃ የሚዲያዎችን መገኘት በመቃወማቸው ምክንያት መገናኛ ብዙኃን ጉዳዩን በድምፅ መሆነ በምስል ከመቅዳት እንዲቆጠቡ በችሎቱ ተወሰነ፣ የሚሉት የአይንማኞች አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ሰነድ ከሳሽ አንገሶም ኃይለማርያም እጃቸው በካቴና ታስሮ ቀርበው ነበር ይላሉ። ይሁን እንጂ ጠበቃቸው ደንበኞች በችሎት ፊት እጃቸው ሊታሰር አይገባም የሚል አቤቱታ አቅርበው ተቀባይነት በማግኘቱ ሰንሰለቱ እንዲፈታላቸው ተደርጓል ሲሉም ያክላሉ። ይህ ሁሉ ከተከናወነ በኋላ የጥፋተኝነት ውሳኔው እየተነበበ እያለና ዳኞችም የክሱንና የክርክር ሂደቱን አትተው የተሰጡ ምስክርነቶች እንዳልተቀበሏቸው አብራርተው በወንጀሉ ሁለቱም ተከሳሾች ጥፋተኛ መሆናቸውን ገልጸው እንደጨረሱ አቃቤ ሕግ ቅጣት ማስወጃ በማቅረብ ላይ እያለም ችሎቱ በተከሳሽ ቤተሰቦችና በራሳቸው በተከሳሾቹ ተበጠበጠ ሲሉም በችሎት አዳራሽ ውስጥ የነበሩ ታዛቢዎች ለኢትዮ ፎረም ተናግሯል። ልጆቻችን ጥፋተኛ አይደሉም በሚል የተከሳሽ ቤተሰቦች ችሎት ውስጥ በመጮኋቸውና በተመሳሳይ ካቴና የተፈታላቸው ተከሳሾችም ወንበር በመደብደብና በመሰል መንገድ ብጥብጥ በመፍጠራቸው የፍትህ ሂደቱ ተቋረጠም፣ ዳኞችም በፍጥነት ምድብ ችሎታቸውን ትተው እንዲወጡ ተገደዱ ሲሉም ሂደቱን አብራርቷል። በዚህ ሁኔታ በብጥብጥ የተቋረጠው ችሎት ማስረሚያ ቤት ፖሊሶች ለመቆጣጠር ጥረት ካደረጉ በኋላ እንደገና ዳኞች ገብተው ችሎቱን ለማስቀጠል ያደረጉት ጥረትም ስላልተሳካ ለግንቦት 18 ተቀጥሮ እንዲቋረጥ መደረጉን ሰምተናልም። ይህ በእንዲህ እንዳለ ብልጽግና ፌስቡክ መጠቀም ተከልክለዋል በሚል ለሰራተኞች ያወጣው ደንብ እያነጋገረ ነው። ይህ ጉዳይ የተከሰተው በአማራ ክልል ባሉ ዳኞች ላይ ነው። የዜጎችን ሕገ መንግስታዊ በነጻነት ሀሳብን የመግለጽ መብትን በመግፈፍ ዳኞች በየትኛውም የማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸድቋል። ደንቡ በክልሉ የሚገኙ ዳኞች ማህበራዊ ሚዲያዎችን እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል። የዳኞችና የጉባኤ ተሿሚዎችን ስነምግባርና ዲሲፕሊንን የሚመለከተው ይህ ደ ቀድሞ ያልነበሩ የዳኞች የማህበራዊ ሚዲያ አጠቃቀም እንደዚሁም የቅሬታና አቤቱታ አቀራረብን የተመለከቱ ጉዳዮችም ተካተውበታል። የዳኞችና የጉባኤ ተሿሚዎችም የማህበራዊ ሚዲያ አጠቃቀማቸው ሲቃኝ የዳኝነት ነጻነትን የሚጋፋ፣ ገለልተኝነትን ሳይሆን ወገንተኝነትን የሚያሳይ፣ ማህበረሰቡ ለዳኞችና ለፍርድ ቤቶች የሚሰጠው እምነት ክብርና ግምት ዝቅ እንዲል የሚያደርግ መሆኑን እንረዳለን ይላል የጠቅላይ ፍርድ ቤቱ መረጃ። በክልሉ በርካታ ዳኞች ባለፉት ወራት መታሰራቸው በችሎት ሂደት ላይ ያሉን በፖሊሶች ተይዘው መወሰዳቸው የሚዘነጋ አይሆንም። ደንቡ ይቀጥልና የእንደዚህ አይነት ግብረገብነት የጎደላቸው የማህበራዊ ሚዲያ አጠቃቀሞችን የሚከለከሉ ድንጋጌዎች በዳኞችና የጉባኤ ተሿሚዎች የስነ ምግባርና የዲሲፕሊን ደንብ ውስጥ እንዲካተት ማድረግ አስፈላጊ ሆኖ አግኝተነዋል ነዋል ይላል እናም የሚያስተዳድሯቸው አካላት የማይታወቁና በድብቅ የሚሰሩ በሚል የገለጻቸው የማህበራዊ ሚዲያዎች ቡድኖችና ግለሰቦች ጋር ዳኞች ግንኙነት እንዳይፈጥሩ ወይንም ቻት ማድረግ ታግዳቸዋል ይላል። ደንቡም የሀገሪቱ ሀሳብን በነጻነት የመግለጽ መብት ዳኞች ቻት ከማድረግ ማገድ ላይ ደርሰዋል እንደማለት። ደንቡ ጨምሮም ዳኞች በዚህ መልኩ በተቋቋሙ ማህበራዊ ሚዲያዎችና ቡድኖች አባል ወይም ግሩፕ ውስጥ መግባት አይችሉም ሲልም ያክላል። በአማራ ክልል የሚገኙ ዳኞች የሚጠረጠሩ ግለሰቦችን ወይም ድርጅቶችን በጓደኝነት መወዳጀት፣ ገጻቸውን መከተል፣ ላይክና ፎሎ ማድረግም ተከልክላቸዋል ተብሏል። ዜጎችን ለዛውም ዳኞችን የምታዩትን ቲክቶ ላይክ የምትሉትን ፌስቡክ ሰብስክራይብ የምታደርጉትን ዩቲዩብ እኔነኝ መርጥላችሁ የሚል አዋጅን ያጸድቀው ብልጽግና አዲስ አበባ ላይ ደግሞ ከለውጡ ወዲህ መንግስት የፕረስ ነጻነት ለማረጋገጥ ተስፋ ሰጪ ስራዎችን እየሰራ ነው የሚል ስብሰባ ሲያካሂድ ውሏል። ሻቢያ ኢትዮጵያን እየተነኮስኩ አይደለም አለ። ወደ በኃይል ጭምር የመያዝ ፍላጎት በኢትዮጵያ በኩል እንዳለ እየታወቀም አካፋን አካፋ ማለት አልቻላችሁም ሲል አሜሪካን ወቅሷል። ከ50 የማያንሱ የኢትዮጵያ ቀበሌዎችንና በርካታ ኪሎ ሜትር ግዛት የያዘውን የሻዕቢያ ጦርን በማስመልከት የብልጽግና ባለስልጣናት ያገዛዙ ተገዥዎችም ሲያነሱት አይደመጡም። ኢትዮጵያውያንን ለመግደልና ለመዝረፍ ያስገቡትን ሻዕቢያን ስለማስወጣት ተናግረው የማያውቁት ብልጽግናዎች ያገዛዙ ምእመናንን ጸጥ ባሉበት ወቅት ሻዕቢያ ግን የኢትዮጵያ መሬትን አልያዝኩም እያለ በየጊዜው መግለጫን እያወጣ ቀጥሏል። የብልጽግናው መንግስት ከሻዕቢያ ጋር ተባብረው በርካቶችን ከገደሉ በኋላ የጦርነቱ እቅድ ሳይጠናቀቅ በሰላም ስምምነት በመቋጨቱ አዲስ አበባና አስመራ ተቆራርጧል። ይህንን ተከትሎ በሁለቱ ሀገራት መካከል ውጥረት መንገሱን የአሜሪካው ምክር ቤት ከሰሞኑ መነጋገሪያ አድርጎት የኤርትራ ጦር እየተንቀሳቀሰ መሆኑንና በኢትዮጵያ ግዛት ውስጥም ጦሩ እንደሚገኝ ገልጾ ነበር። ይህንን ለማስተባበል መግለጫ ያወጣው የሻዕቢያው አገዛዝ የአሜሪካው ምክር ቤት ያንጸባረቀውን አቋም በኤርትራ ላይ የቀረበ ውንጀላ ሲል አጣጥሎታል። ለሚሰጡበት አስተያየቶች መግለጫ በማውጣት የሚታወቀው የሻዕቢያው መንግስት ኤርትራ ወታደሯን እያንቀሳቀሰች ነው በሚል በምክር ቤቱ ውይይት ላይ የተነሳው በሚዲያ ጩኸት ላይ ተመስርቶ እንጂ መሬት ላይ ያለው ሀቅን አገናዝቦ አይደለም ብሏል። ኤርትራ ሰራዊቷን የምታነቃንቀው ለጦርነት አይደለም ያለው የሻዕቢያው አገዛዝ ጦር የሚንቀሳቀሰው ወደ ድንበር እንዲጠጋ እየተደረገ ያለው ለምንድን ነው ለሚለው ግን ምላሽ አልሰጥም። ኢትዮጵያን ለመተንኮስ በሚል ኤርትራ ሰራዊቷን እያንቀሳቀሰች አይደለም ያለው የሻዕቢያ ዜና ሚኒስቴር በኢትዮጵያ ውስጥ ግን በሕግም ሆነ በኃይል ወደብ ለመያዝ የሚደረግ የሚዲያ ዘመቻም በስፋት እየተከናወነ ነው ብሏል። ኤርትራ በኢትዮጵያ ግዛት ውስጥ ሰራዊቷን እንዳስገባች ተደርጎ የአሜሪካ ምክር ቤት መነሳቱን የኮነነው የኤርትራው አገዛዝ ይህንንም ሐሰት ብሎታል። በሁለት ባለስልጣናት ጸብ ምክንያት ሰዎች ተገደሉ ታሰሩም። ከብልጽግናው ሚኒስቴር ጋር ፎቶ ተነስተው በማህበራዊ ሚዲያ እንዲሰራጭ አድርጓል የተባሉት ባለሀብትም ንብረታቸው ህዝብ እንዳይገለገልበት ተከልክሏል። የጸቡ መነሻ ባሳለፍነው ጥር መጨረሻ ሳምንት የተካሄደው የብልጽግና ስብሰባ ነው የሚሉት ምንጮች፣ በዚህ አመራሮች በተመረጡበት መድረክ ላይ ባለስልጣናት ግጭት ውስጥ ገቡ ሲሉ ያስታውሳሉ። የሶማሌ ክልል ርዕሰ መስተዳደር ሙስጠፋ መሀመድ ለስራ አስፈጻሚነት በድጋሜ ሲጠቆሙም በሚኒስትር ማዕረግ የብልጽግና ፓርቲ ጽህፈት ቤት ውስጥ የሚሰሩት አብዲ ዋሳበዴም የፕሬዚዳንቱን መመረጥ ተቃውሞ አስተያየት ይሰጣሉ። ሙስጠፋ መሐመድም ለሶማሌ ህዝብ አይመጥንም፣ በክልል ውስጥ ድብቅ እስር ቤቶችን ከፍቶ ሰዎችን እያሰረና እየሰወረ ነው፣ ህዝቡ ከችግር እወጣለሁ የሚል ተስፋ ቢኖረውም ሙስናና ብልሹ አሰራርን ዘርግቶ ጎሰኝነትን አስፋፍቶ ህዝብ እየበደለ ነው፣ በአጠቃላይ ለሀገር ደህንነትም ስጋት ነው የሚል ተቃውሞ ያለበት አስተያየት ነው የሰጡት። አብዲ ዋሳበዴም የሶማሌ ክልል ፕሬዚደንት ጋር ግጭት ውስጥ ገቡ ሲሉ ምንጮች ያስታውሳሉ። ሙስጠፋ መሐመድ በበኩላቸው አብዲዋሳም ቢሆን መመረጥ የለበትም፣ ክልሉ ውስጥ የመልካም አስተዳደር ስርዓት እንዳይሰፍን ካደረጉ ሰዎች አንዱ ነው፣ እናም የስራ አስፈጻሚ ኮሚቴውን መቀላቀል የለበትም የሚል ተቃውሞ ያሰሙ ሲሆን እንዲህ ያለ ሂስ ባልተለመደበት መድረክ ላይ ሰብሳቢ የነበሩት ጠቅላይ ሚኒስትሩ የሁለቱን አመራሮች ምልልስ አስቁመው ሁለታችሁን በግል አነጋግራቸዋለሁ በማለት የግል ጸብ አስመስለው ቋጩት ሲሉ ምንጮች ገልጿል። ይሁን እንጂ ሙስጠፋና አብዲዋሳ ብቻቸው ለማነጋገር ቃል የገቡት ጠቅላይ ሚኒስትሩ ሳያነጋግሯቸው የቀሩ ሲሆን ርዕሰ መስተዳድሩ ወደ ክልላቸው ከተመለሱ በኋላ በብልጽግና ስብሰባ ላይ የተቸውን ኃላፊ ዘመዶችና ቤተሰቦቻቸውን ማጥቃት ጀመሩ ሲሉም ያትታሉ። በዚህ ጥቃትም ሁለት ሰዎች ተገድለው ዘጠኝ ሰዎች የታሰሩ ሲሆን ይህ ሁሉ የሆነው አብዲዋሳና ሙስጠፋ አንዱ ሌላው እንዳይመረጥ በመቃወማቸው ነው ብሏል። ከታሰሩት የአብዲዋሳ ቤተሰቦችና የጎሳ አባላት መካከልም እነዚህ በምስሉ ላይ የሚታዩት ይጠቀሳሉ። ይህ ከሆነ ከወራት በኋላ በሶማሌ ክልል በኢንቨስትመንት ስራዎች የሚታወቁት ባለሀብቱ ሀጂ አህመድ ሐሰን ወደ አዲስ አበባ ተጉዘው ከአቶ አብዲ ዋሳ ጋር ፎቶ ተነስተው የባለሀብቱና ና የብልጽግናዎቹን ፎቶግራፍ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ የክልሉ ፕሬዚደንት በባለሀብቱ ንብረቶች ላይ እርምጃ እንዲወሰድ ትእዛዝ ሰጥተዋልም ተብሏል። በዚህም 210 ሚሊዮን ብር የሚገመቱ አምስት መኪኖች እንዲወረሱ ያዘዙ ሲሆን ይህም ተፈጻሚ ሆኗል ሲሉ ጉዳዩን በቅርበት የሚከታተሉ ሰዎች ለጣቢያችን ተናግሯል። ሳህል ባንክ ተብሎ በሚጠራው የፋይናንስ ተቋም ላይ የአንበሳ ድርሻ ያላቸውና ከአብዲዋ ሳ ጋር ፎቶ የተነሱት ባለ ሀብቱ ይህ ባንክ የሚሰጠው አገልግሎት ማህበረሰብ እንዳይገለገልበት ለጎስ አለቆችና ማህበረሰብ መሪዎች የክልሉ ፕሬዚደንት መመሪያ ማስተላለፋቸውም ነው የተገለጸው። ከባንኩ በተጨማሪ ሳህል ትራንስፖርት በመባል የሚታወቀው የትራንስፖርት አገልግሎት መስጫ ዘርፍም ዜጎች እንዳይጠቀሙበት እንዲደረግ ታዞ እየተፈጸመ ነው ሲሉ አስተያየት ሰጪዎች አብራርተዋል። የሶማሌ ብልጽግናዎች አዲስ አበባ ላይ በፈጠሩት ጸብ ሶማሌ ክልሉ ሰው እየተገደለና እየታሰረ መሆኑ ሳይበቃም ኢኮኖሚውን የሚጎዳ ጥቃት ሜ የተሰነዘረ ነው ሲሉም ነው ምንጮች ያከሉት። ኬንያ ከኢትዮጵያ የተነሱ ናቸው ባለቻቸው ታጣቂዎች ምክንያት ሰዎች ተገደሉብኝ ስትል አሳወቀች። ከደቡብ ኢትዮጵያ የተነሱ ናቸው ተብለው የተገመቱ ታጣቂዎች በኬንያ ቱርካና ግዛት ትናንት በፈጸሙት ጥቃት አራት የኬንያ ቱርካና ጎሳ አሳ አጥማጆች መገደላቸውን ዴይሊ ኔሽን ዘግቧል። ቱርካና ሀይቅ ላይ አሳ በማስገር ላይ ሳሉ በጥቃቱ የተገደሉት አሳ አጥማጆች አስከሬናቸው መገኘታቸውንም ዘገባው አክሏል። ባሳለፍነው የካቲት የቱርካና ጎሳ ታጣቂዎች ወደ ኢትዮጵያ ግዛት ገብተው በትንሹ ሶስት የኢትዮጵያ ዳሰነሽ ጎሳ አባላትን መግደላቸውም ይታወሳል። ይህንኑ ተከትሎ የዳሰነሽ ታጣቂዎች በፈጸሙት የአጸፋ ጥቃትም ሶስት የኬንያ ቱርካና አሳ አስጋሪዎች መገደላቸው ተዘግቦ ነበር። ሆኖም በጥቃቱ ወቅት የጠፉ አርባ የጎሳ አባላት እስካሁን የደረሱበት አልታወቀ ሲሆን የቱርካና ግዛት ባለስልጣናት ግን የዳሰነች ታጣቂዎች አርባዎቹን አሳ አስጋሪዎችን ገድለው አስከሬናቸውን ደብቀዋል ብለው ያምናሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ችር ያሰማን።